በጊዜያችሁ አታቃጥሉ። ከሰኞ እስከ አርብ ብትሰራችሁ ቅዳሜ እና እሁድ ዊኬንድ መማር ትችላላችሁ፣ ዲስታንስ ማድረግ ትችላላችሁ፣ ናይት መማር ትችላላችሁ። በጣም ስማር ጭንቅላት ያላችሁ ልጆች የሚታያችሁ ሜዲሲን ብቻ ነው። አንድም ተማሪ ክሪኤቲቭ የሆነ ተማሪ እየታየ አይደለም። እንኳን ወደዚህ ቻናል በሰላም መጣችሁ ተመልካቾቻችን። እንግዲህ ዛሬ ደግሞ በጣም የተለያዩ ቶፒኮችን ነው የምናነሳው ማለት ነው። ይህ ምንድነው የኢትዮጵያ ካርኩለም ወይም ሲስተም ምን ይመስላል የሚለውን ነገር እናያለን። እንደምታወቀው የኢትዮጵያ ትምህርት ካርኩለም ሲስተም በቅርብ ጊዜ በተደረገው ጥናት መሰረት በ2022 ከመቶ 54 ሀገራት በ139ኛ ደረጃ ላይ ትገኛለች። በሪጂድ ካልኩለም ካሉት ሀገራት አንዷ ነች ኢትዮጵያ ማለት ነው። ይሄ ኦቪስ ነው ሀገሪቱን ያመለችበት ሊሆን ይችላል። የካልኩለም ሪጂዲቲው የምናየው ደግሞ በተለያየ ሲና ነው በተለያየ ወይ ማየት እንችላለን። ለምሳሌ አሁን በመቶ ሺህ በሚሊዮን የሚቆጠሩ ተማሪዎች በየመቱ ከዩኒቨርሲቲ ግራጁዌት አድርጎ ይወጣሉ ማለት ነው። ሶ አንዲት የወጡ ተማሪዎች ምን ያህል ክሬቲቭ ናቸው? በተማሩበት ወይም በገቡበት ዲፓርትመንት ምን አይነት ኢፌክቲቭ ናቸው? እንደምታወቀው የገጠር ፖዚሽን በጣም በብዙ ፐርሰንቴጅ ሊወረደ ነው because እንደ ወጣ ስራ አያገኝም። ቅጥር ይለማ የሪጂስቲ የምናየው ደግሞ በዚህ ወይ ነው፣ ምክንያቱም አንድም ተማሪ ክሬቲቭ የሆነ ተማሪ እየታየ አይደለም ማለት ነው። ሶ ትምህርት ካልኩለሙ ወይም ሲስቴሙ እስካልተቀየረ ድረስ የሀገሪቱ የትኛውም ፖዚሽን ላይ ያሉ ነገር የመቀየር ፕሮባቢሊቲ በጣም የወረደ ነው የሚሆነው። ቢካውስ የተለያዩ ሀገራትን መሄድ ትችላላችሁ። ዩ ኤስ ኤ፣ ዩኬ፣ ዩኖ፣ አውስትራሊያ፣ ፍራንስ፣ ኤኒ ካንትሪ ማየት ትችላላችሁ። የእነሱ የእድገታቸው ቤዝ ኦልሞስት ኦል ሀይ ፐርሰንቴጅ የሚይዘው የትምህርት ሲስቴማቸው ወይም ካልኩለማቸው ነው ማለት ነው። እዚህ ክሬቲቪቲ ያለው በሚሰጠው በትምህርት ሊሆን ይችላል። ስለዚህ እንደምታወቀው ተማሪ የሚማረው ጀስት ፎር ግሬድ ነው። አዲስ ታይ ግሪድ ለመስራት ሊሆን ይችላል በፕሬር ነው የምንነበረው፣ በፕሬር ነው ጀስት ቢኮዝ ኢን ኦርደር ቱ የሆነ ነገር ፓስ ለማድረግ ታስቦ እንጂ ሬ ለእውቀት አይደለም ሁላ ይሆን ይችላል። ስለዚህ ተማሪዎች ግቢ ከመግባታችሁ በፊት በጣም በደንብ ልታስቡበት ይገባል። ዩኒቨርሲቲ ከዚህ በኋላ በጣም ምንም የሚባለው አራት ዓመት ነው በጣም አለ ሚባል ማለት ነው። ስለዚህ አራት ዓመት ማክሲማም ስምንት ዓመት ሰባት ዓመት ተኩል ሜድሲ ሶ የትኛውን ዲፓርትሜንት ከመግባታችሁ በፊት ግቢን ከመግባታችሁ በፊት ማሰብ ያለባችሁ ነገር አምብሽን ከሌላችሁ፣ የትምህርት ፍላጎት ከሌላችሁ፣ እንስረሽ ከሌላችሁ ባትገቡ ይሻላችኋል። እያስፈራሯችሁም አይደለም አሳቤን ካገኛችሁ ማለት ነው። ኢንትረስት ከሌለ ፍላጎት ከሌለ፣ ለሰው ስትሉ፣ ለፋሚሊ ስትሉ፣ ለስም ስትሉ ምንም ነገር ማድረግ የለባችሁ። ዲፓርትመንትም ቢሆን መግባት ስትገቡ ዋይዝሊ መምራት ያለው ታሌንታችሁና ዲፓርትመንታችሁን ማች ማድረግ ከሆነ አትግቡ ማስ የቻላችሁ ሜዲሲን ለምትገባላችሁ ለምብሽናችሁ ችሎታችሁ ማስ ላይ ከሆነ ዩ ሃፍ ቱ ጎ ቱ ዘ ማስ ችሎታችሁ ደግሞ ባዮሎጂ ላይ ከሆነ ፊዚክስ ምን ወሰዳችሁ ስለዚህ ማየት ያለባችሁ እንደዛ ነው ታሌንታችሁ ማርታችሁ ነው በዛ መግባት ያለባችሁ ያባላል ስለተባለ ብቻ ዝምብላችሁ አትግቡ አሁን ለምሳሌ በጣም ስማርት ጭንቅላት ያላችሁ ልጆች ምታያችሁ ሜዲሲን ብቻ ነው ወይም የሆነ ከፍ ያለ ጀስት አሪፍ ክፍያ አለ ተብሎ ስለምታሰብ እንደምታውቀው፣ ሜዲሲን ደግሞ ክፍያው እነሱን መጠየቅ ትችላላቸው ማለት እንደሚከፈላቸው ግን የትኛውን ዲፓርትመንት ከመባታቸው በፊት አሰስ አድርገው የእናንተን ካፓሲቲ ፕላስ ደግሞ ከገባችሁ በኋላ ምን ያህል ለማወጣት ምን ያህል ሬድ ናቸው ብቁ ናቸው የሚለው ነገር ቼክ ማድረግ ያስፈልጋል ብዬ አስባለሁ። ከተማራችሁ ላይ ቀር በደንብ ተማሩ። ኢንትረስ ካላችሁ ተማሩ። ኢንትረስ ከሌላችሁ አትጉ። የእውነት ሄዶ ጊዜያችሁን አታቃጥሉ። ከሰኞ እስከ ዓርብ የሰራችሁ፣ ቅዳሜ እና እሁድ ዊኬንድ መማር ትችላላችሁ፣ ዲስታንስ ማድረግ ትችላላችሁ፣ ናይት መማር ትችላላችሁ። በዛ ወይ ሁለት በአንድ ድንጋይ ሁለት ትርፉ የሚባል ነገር አለ። ቢኮዝ የትምህርት ካልኩለሙ ሲስቴም የሚታየው በዛ ወይ ነው። ግቢ ገብታችሁ ሰቅላችሁ ብትቀመጡ ሌክቸር ነው የምትሆኑት። በወር ስድስት ሺህ ሰባት ሺህ የሚባለው ኤቭሪቲንግ ኢዝ ና አውት እያልኳችሁ ያለውን ነገር አንደርስታንድ ካደረጋችሁ ይሄ ነውና፣ ያው መንግስት ደግሞ ሲስቴሙ ላይ በጣም መስራት አለበት። ትኩረት መሰጠት ባለበት ለኩራቴሽን ለሌክቸሮች እየተሰጠሩ፣ ምክንያቱም ከሰኝ ከወር እስከ ወር እየሰሩ የሚከፈላቸው ክፍያ በጣም የወረደ ነው። በዛ ምክንያት አንድ ሌክቸር ገብቶ የሚያስተምርበት ካፓሲቲ፣ ፖቴንሻል ምንም የለም። እኛ ምስክሮች ነን። ግቢ ዩኒቨርሲቲ ያሉ ተማሪዎች ምስክሮች ናቸው። በምን አይነት ያስተምሩ እንደሚወጡ እኛ እናውቃለን። ዳርናት ኢንትረስቲንግ በሶስትና እና በአራት ወር ውስጥ የሚያልቀውን ኮርስ በአንድ ሳምንት ኮምፕሊት አድርጎ ስሩት ነው ምንለው። ተማሪ በዚህ ወይ እንዲህ ነው ታዲያ ክሪቲቭ ሆኖ የሚችለው በዚህ ወይ ታዲያ እንዲህ ነው። ሀገሪቱን ልቀየር ወይም ልለውጥ የሚችለው ዩኒቨርሲቲ ብዛት አይደለም፣ የኮሌጅ ብዛት አይደለም። ኢፌክት ወይ ኢንፍሉዌንሻል የሆነ ነገር ሊያመጣ የሚችለው ጀስት ቲንክ ዋይዝሊ ቹዝ ዋይዝሊ እንደምናየው ነው። ዩኒቨርሲቲ ግቢ ያሉ ተማሪዎች በጣም ጥቂት ተማሪ ነው ተወሰጡ የሚማረው ጥቂት ተማሪ ነው ለዲፓርትመንት ሊሆን ይችላል ያሉበት ኤሪያ ዲፓርትሜንት በያሉበት ፍልፍ ስተዲ ላይ ትኩረት ሰጥቶ ይማሩት። ዴር ሜን ኦፍ በማስመቆጠሩ ተማሪዎች ዴ አር ጀስት ቦርድ ናቸው። ስለገቡበት ብቻ እየተሰጸጡ ይማሩት ተማሪዎች አሉ። ኦልዌይስ ደውላችሁ ጠይቁ። ያለ ጓደኛ ካላችሁ ሊሆን ይችላል ወንድም፣ ይሄ ካላችሁ ደውላችሁ ቼክ አድርጉ። ዴ አር ናት ኢንትረስቲንግ አት ዴር ኤጁኬሽን ዴ አር ጀስት ዴር ቢካውዝ ኦፍ አንዴ ስለገቡበት ማለት ነው ሶ አይ ዶንት ኖ ብቻ እንደላሰብኩት ነገር ካገኛችሁ ኢትስ ኦኬ